ከልጆች የበለጠ ሁኔታ ኡመይር ኢብኑ ወሀብን ወደዋለሁ ብለዋል። ኡመይር ኢብኑ ወሀብ በበድር ዘመቻ ዕለት በእርሱ ላይ ምንም አይነት ጉዳት ባይደርስበትም ልጁ ለሙስሊሞች ምርኮኛነት አስረክቦ ነበር ከዘመቻው የተመለሰው። ኡመይር ስጋት ላይ ወድቋል። እርሱ በሙስሊሞች ላይ በሚፈጽመው ወንጀል ሙስሊሞች ልጁን መበቀያ እንደሚያደርጉት ገምቷል። አንድ ቀን ጠዋት ወደ ካዕባ መራ። ጣዖቱን ተሳለመ፣ ቤተ ጸሎቱንም ጎበኘ። ሶፋን ኢብኑ ኡመያን በአቅራቢያው ተቀምጦ አገኘው። የቁረይሽ አለቃ ሆይ ደህና አድርግ በማለት ሰላም ታቀረበለት። የወሀብ አባት ሆይ ደህና አድርግ ተቀመጥ፣ ጊዜ እኮ የሚሄደው በጨዋታ ነው አለ። ኡመይር ከፊት ለፊቱ ተቀመጠ። ሁለቱ ሰዎች ጭውታቸውን ቀጠሉ። በድርናውሱ የደረሰባቸውን ሽንፈት የገጠማቸውን የሰው ኃይል እና የቁሳቁስ ክስረት ከመሐመድ እጅ በምርኮኝነት የገቡ ወገኖቻቸውን በሙስሊሞች ሾተል አንገቶች ተቀልቶ እዚያው በድር መስክ ላይ የቀሩ የቁረሽ አባቶቻቸውን ዘከሩ። ሶፏን ከዚህ ሁሉ ጥፋት በኋላ በህይወት መቀመጥ ምን ሊፈይድ አለ። በጥልቅ ቁጭት ስሜት ተውጦ እውነትህን ነው አለ ኡመይር መለሰለት። ለጥቂት ጊዜ ጸጥታ ሰፈነ። ኡመይር መክፈል ያለብኝ እዳ የማስተዳደራቸው ቤተሰቦች ባይኖረኝ ኖ መሐመድ ካለበት ድረስ ሄጄ በገድልኩትና ከተንኮሉ በተገላገልን ነበር ካለ በኋላ በዝቅተኛ ድምፅ፣ የልጄ እዚያ መኖር መዲና የመሄድን ነገር የማያጠራጥር ደረጃ አድርሶታል ሲል አከለበት። ሶፏን የኡመይርን ቃል አዳምጦ ይህ ጥሩ እድል ሳይጠቀምበት ሊያልፈው አይገባም። ኡመይር ሆይ እዳህን ሙሉ በሙሉ ከኔ ላይ ጣለው እከፍልልሃለሁ። ስለ ቤተሰቦችም ልታስብ አይገባም። በህይወት እስካለው ድረስ ከኔ ጋር ይሆናሉ። እንኳን ለእነርሱ ለሌላም የሚተርፍ ብዙ ገንዘብ አለኝ አለው። በዚህ ከተስማማን ጉዳዩን በሚስጥር እንያዘው ለማንም እንዳትናገር አለ። ኡመይር ሶፋንን ተስማማ። ኡመይር ከተቀመጠበት ተነሳ። ልቦናው ውስጥ የበቀል እሳት ይነዳል። ያሰበውን ለመፈጸም ዝግጅቱን ቀጠለ። በጉዞው ማንም በሌላ ይጠረጥረኛል የሚል ስጋት አልነበረውም። ምክንያቱም መዲና ውስጥ ወገኖቹ በምርኮ የተያዙባቸው ሰዎች ወገኖቻቸውን ለማስለቀቅ ይመላለሱ ስለነበር ነው። ኡመይር ሰይፉን በሚገባ አስሉ ስንቁን አስቋጥሮ ተንቀሳቀሰ። በበቀል ጥማት ስሜቱ ተቃጥሏል። መዲና እንደደረሰ ወደ መስጅድ አመራ። የአላህ መልክተኛ ሰለላሁ ዐለይሂ ወሰለም በመሻት ከመስጅድ አጠገብ ደርሶ ጭነቱን አራግፎ ከመስጅድ አጠገብ አረፈ ዑመር ኢብኑል ኸጣብ ረዲየላሁ አንሁ በጊዜው ከመስጂድ አካባቢ ከጥቂት ሰዎች ጋር ተቀምጡ ስለ በደር እየተወያዩ ነበር በሙሽሪኮች ላይ ስለደረሰው ጥቃት ስለተያዙባቸው ምርኮዎች አንሷሮችና ና መሃጂሮች የፈጸሙትን አስደናቂ ጅዱ እንደ አዲስ እየወጡ ይነጋገራሉ አላህ ያጎናጸፋቸውን ድል ጠላቶቻቸውን ለሽንፈት መዳረጉን ይዘክራሉ ዑመር ረዲየላሁ አንሁ ዘወር ሲሉ ኡመይር ከገመሉ ላይ ወርዶ ወደ መስጂድ አቅጣጫ ሲራመድ ሲመለከቱት፣ ሰይፉን ደብቆ ይዞታል። በአላህ ይሁንብኝ ይህ ውሻ የአላህ ጠላት ኡመይር ኢብን ወሀብ ነው። የመጣው ለተንኮል ሳይሆን አይቀርም። የመካ ሙሽሪኮችን በእኛ ላይ ሲያነሳሳ ነበር። በበድር ጦርነት ኡመይር የቁረሽ ሰላይ ሆኖ አገልግሏል። ካሉ በኋላ ለባልደረቦቹ ሂዱና የአላህ መልክተኛ ሶለላሁ ዓለይሂ ወሰለም ከባችሁት ቆሙ፣ ይህ እርኩስ ጥፋት እንዳያደርስበት በንቃት ጠብቁ አሉ። ከዚያም ወደ ረሱል ሰለላሁ ዐለይሂ ወሰለም በፍጥነት በመሄድ የአላህ መልክተኛ መልከተኛ ሁን፣ ይህ የአላህ ጠላት ጣላት ኡመይር ኢብኑ ወሀብ ነው። ሰይፋን አንጠልጥሏል። ለተንኮል እንደመጣ እንገምታለን አሏቸው። ከኔ ዘንድ አስገቡት አሉ መልእክተኛው። ኡመሩል ፋሩቅ ራዲየላሁ አንሁ ወደ ኡመይር በማቅናት የሰይፋቸውን አፉት አንገቱ ስር በማስገባት አንጠልጥለው ከረሱል ሰለላሁ ዐለይሂ ወሰለም ዘንድ አቀረቡት። የአላህ መልክተኛ አኳኑን ሲመለከቱ ልቀቀው አሏቸው ለዑመር። ለቀቁት ፈንጠር በሉለት አሉ። ዑመር ረዲየላሁ አንሁ የታዘዙትን አደረጉ። ወደ እኔ ቀረብ በል አሉ የአላህ መልክተኛ ሶለላሁ አለይሂ ወሰለም። ዑመይርን ተጠጋቸው። እዚህ ድረስ ያመጣህ ጉዳይ ምንድን ነው ጠየቁት። የያዙትን ሁለት ምርኮኞች ትለቁልኝ ዘንድ ለመጠየቅ ነው። መልካም ውለታ ዋልልኝ አለ። ከአንገትህ ላይ ያለው ሰይፍ ለምን አስፈለገ በማለት ጠየቁት። ሰይፉ ምን ላድርገው የበድር ዕለት ጥፋቱ በቂ አይደለምን አላቸው። እውነቱን ተናገር ዑመይር እዚህ ድረስ ያመጣ ጉዳይ ምንድን ነው? አሉት። ለነገርኩት ጉዳይ እንጂ ለሌላ አልመጣውም ሲል መለሱላቸው። አይደለም፣ ፈጽሞ ያልከው እውነት አይደለም። አንተና ሰፎዋን ከካዕባ አካባቢ ተቀምጣችሁ ተጨዋወቱ ነበር። በበድር ላይ የተገደሉ ወገኖቻችሁን አውሳችሁ እዳ ባይኖርብኝና የማስተዳደራችሁ ቤተሰቦች ባይኖሩኝ መሐመድን ለመግደል እንቀሳቀስ ነበር አልክ። ሰፏን ኢብኑ ኡመያ እዳህን ሊከፍልልህና ቤተሰቦችህን ሊንከባከብልህ ቃል ገባለህ እናም እኔን ለመግደል እዚህ ድረስ መጣ። አላህ ግን እኔን ካንተ ጥቃት ለመከላከል ቆሟል አሉት። ኡመይር ደነገጠ። ከጥቂት ዝምታ በኋላ እርሱ የአላህ መልክተኛ መሆኑን እመሰክራለሁ በማለት ኢስላም መቀበሉን አወጀ። በመቀጠልም ከአላህ የመጣ ወህይ ይወረደልኝ እያሉ የሚናገሩትን ሁሉ አምነን መቀበል ይሳነን ነበር። ከሰፍዋን ጋር ያደረግነው ውይይት ግን ከእኔና ከእርሱ ውጭ ማንም ሊያውቅ አይችልም። ይህ የነገሩት አላህ እንደሆነ በእርግጠኝነት መናገር ይችላለሁ። ከእርሱ ዘንድ አምጥቶ ለኢስላም ያበቃ እንጌታ ምስጋና ይገባው አለ። የአላህን አምላክነትና የመልክተኛውን ሰለላሁ ዐለይሂ ወሰለም መልክተኝነት ተናዘዘ። የአላህ መልክተኛው ሰለላሁ ዐለይሂ ወሰለም ወንድማቸውን የዲን ጉዳይ አስተምሩት፣ ቁርአንም አስጠኑት፣ ምርኮኛ ልጁንም ልቀቁለት ሲሉ ባልደረቦቹን አዘዙ። ሙስሊሞች የኡመይር ኢስላምን መቀበል አስደነገጣቸው። ኡመር ኢብኑል ኸጣብ ራዲየላሁ አንሁ በወቅቱ እንዲህ ሲሉ ተናግረዋል። ኡመይር ኢብኑ ወሀብ ወደ መልእክተኛው ሲመጣ ለኔ ከአሳማ የተሻለ አልነበረም። አሁን ግን ከልጆቼ ይበልጥ ተወዳጅ ሆነ። ኡመይር ራሱን በእስላም አስተምሮት ሲያጸዳ፣ ልቦናውን በቁርአን ብርሃን ሲያደምቅ፣ በሕይወቱ አግኝቶ የማያውቀውን እድል ለመጠቀም ሲማስን መካንና ቤተሰቦቹን ዘነጋ። ሰፋዋን ኢብኑ ኡመያ ምኞቱ እንደሚሳካ ተስፋ ነበረው። አይዟችሁ ሰሞኑን በበድር ላይ የወደቁ ወገኖቻችሁን ሀዘን የሚያስረሳ አስደሳች ዜና ይደርሳቸዋል፣ በማለት ለቁረይሾቹ ብስራት ይነግር ነበር። ኡመይር ሲዘገይ ግን ጥርጣሬ ላይ ወደቀ። እጅግ ተጨነቀ። እናም ወደ መካ የሚመጡ ፈረሰኞችን ስለ ኡመይር ይጠይቃል፣ ያስጠያይቃል። አርኪ ምላሽ ግን አላገኝም። በመጨረሻ አንድ ፈረሰኛ መጡ። ኡመይር ኢስላምን የተቀበለ መሆኑን ገለጸለት። አስደንጋጭ ዜና ነበር ለሰፍዋን። ምድር ላይ ያለ ሰው ሁሉ ኢስላምን ቢቀበል እንኳን ኡመይር ይሰልማል የሚል ቅንጣት ጥርጣሬ አልነበረውም። ኡመይር ኢብኑ ወሀብ ኢስላምን ይማራል፣ ቁርአንን ያጠናል። አንድ ቀን ረሱል ሰለላሁ ዐለይሂ ወሰለም ዘንድ በመቅረብ የአላህ አላህ መልእክተኛ ሆይ እኔ ለብዙ ዘመናት የአላህን አላህን ብርሃን ለማጥፋት ስጥር ቆይቻለሁ፣ ሀቅን ስዋጋ፣ በሙስሊሞች ላይ ግብ ስፈጽም። ይፍቀዱልኝና መካ ሄጪ ለቁረይሾች ወደ ኢስላም ጥሪ ላቀርብላችሁ፣ ከተቀበሉኝ መልካም አሻፈረኝ ካሉ ደግሞ አስጨንቃቸዋለሁ ሙስሊሞችን አስጨንቅ እንደነበረው አላቸውም። ፈቀዱለት። ወደ መካ ተጓዘ። ከሶፋን ኢብኑ ኡመያ ቤት በመሄድ አንተ ከቁረሾች ታላላቅ ሰዎች አንዱ ነህ፣ በሳል አእምሮ ተለግሰዋል። ይህ የምትገኝበት ይጣውት አምልኮ ዲን አእምሮ ይቀበልልሃል። እኔ ግን ከአላህ ሌላ አምላክ እንደሌለ መስክሬያለሁ የሙሐመድ ሰለላሁ ዐለይሂ ወሰለም መልእክተኝነትን ተናዝዣለሁ አለው።